ምዕራፍ ዘጠኝ እግዚአብሔር ለኖኅ የሰጠው ቃል ኪዳን እግዚአብሔርም ኖኅና ልጆቹን ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት ግዟትም አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት በሰማይ ወፎች በምድር ላይ በሚንቀሳቀሱትም በባሕር ዓሣዎችም ሁሉ ላይ ይሁን። እነርሱንም በእጃችሁ ሰጠኋችሁ። ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ፣ ሁሉንም እንደ ለመለመ ቡቃያ ሰጠኋችሁ። ነገር ግን ደመ ነፍስ ያለበትን ሥጋ አትብሉ። ነፍሳችሁ ያለች ያለችበትን ደማችሁን ከአራዊት ሁሉ እጅ እሻዋለሁ ከሰውም እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ለዚያ ደም ፋንታ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥር ያለውና። እናንተም ብዙ ተባዙ፣ ምድርንም ምሏት፣ ግዟትም እግዚአብሔር ምለኑ ከእርሱ ጋር ለልጆቹ እንዲህ ብሎ ተናገረ። እኔም እነሆ ቃል ኪዳኔን ከእናንተ ጋር ከእናንተም በኋላ ከዘራችሁ ጋር አጸናለሁ፣ ከእናንተ ጋር ላሉትም ሕያው ነፍስ ላላቸው ሁሉ ከእናንተ ጋር ከመርከብ ለወጡት፣ ለወፎች፣ ለእንስሳትም፣ ለምድር አራዊትም ሁሉ ለማንኛውም ለምድር አራዊትም ሁሉ ይሆናል። ቃል ኪዳኔንም ከእናንተ ጋር አጸናለሁ። ሥጋ ያለውም ሁሉ ዳግመኛ በጥፋት ውሃ አይጠፋም። ምድርንም ለማጥፋት ዳግመኛ የጥፋት ውሃ አይሆንም። እግዚአብሔር አምላክም ለኖኅ አለው። በእኔና በእናንተ መካከል ከእናንተም ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም ትውልድ የማደርገው የቃል ኪዳን ምልክት ይህ ነው። ቀስቴን በደመና አኖራለሁ፣ የቃል ኪዳኔም ምልክት በእኔና በምድር መካከል ይሆናል። በምድር ላይ ደመናን በጋረድኩ ጊዜ ቀስቴ በደመናው ትታያለች። በእኔና በእናንተ መካከል ሕያው ነፍስ ባለውም ሥጋ ሁሉ መካከል ያለውን ቃል ኪዳኔን አስባለሁ። ሥጋ ያለውንም ሁሉ ያጠፋ ዘንድ ዳግመኛ የጥፋት ውሃ አላመጣም። ቀስቴም በደመና ትሆናለች፣ በእኔና በምድር መካከል፣ በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለው። እግዚአብሔርም ኖህን በእኔና በምድር ላይ በሚኖር ሥጋ ባለው ሁሉ መካከል ያጸናሁት የቃል ኪዳን ምልክት ይህ ነው አለው። ኖና ልጆቹ ከመርከብ ከወጡት የኖኅ ልጆች እነዚህ ናቸው፣ ሴም፣ ካም፣ ያፌት። ካንም ከናን የከናን አባት ነው። በምድር ሁሉ ላይ የተበተኑ የኖ ልጆች እነዚህ ሦስቱ ናቸው። ኖኅም ገበሬ መሆን ጀመረ። ወይንም ተከለ። ከወይን ጠጁም ጠጣና ሰከረ። በድንኳኑም ውስጥ ራቁቱን ሆነ። የከናና አባት ካምም የአባቱን ራቁትነት አየ። ወደ ውጪም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌትም ልብስ ወስደው በጫንቃቸው ላይ አደረጉ። የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸውም ወደ ኋላ ነበር፣ የአባታቸውንም ራቁትነት አላዩም። ኖኅም ከወይኑ ስካር በነቃ ጊዜ ታናሹ ልጁ ያደረገበትን አወቀ! ኖኅም እንዲህ አለ ከናን ርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን። እንዲህም አለ፣ የሴም አምላክ እግዚአብሔር ይባረክ፣ ከናንም ለርሱ ባሪያ ይሁን። እግዚአብሔር ያፌት ሀገርን ያስፋ፣ በሴምም ድንኳን ይደር፣ ከናንም ለርሱ ባሪያ ይሁን። ኖህም ከጥፋት ውሃ በኋላ ሦስት መቶ አምሳ ዓመት ኖረ። ኖህም የኖረበት ዘመን ሁሉ ዘጠኝ መቶ አምሳ ዓመት ሆነ፣ ሞተም።